አሁን ዛሬ የተደረገው ምንድነው፣ በዋናው በአብይ መድረኩ ወይም ፕሊነሪ ሴሽን ላይ በምንለው ላይ የአፍሪካ ግሩፕ ሊቀመንበር የሆነችው ሀገር ታንዛኒያ አፍሪካን ወክላ ኢትዮጵያ የኮፕ 32 ለማስተናገድ ያቀረበችውን ጥያቄ ሙሉ ለሙሉ ሙሉ ለሙሉ በይፋ እንደሚደገፍ ያሳወቁበት ታሪካዊ ቀን ነው ማለት ይቻላል። እንዳልኩት ብዙ ዝግጅት ብዙ ስራ ከዚህ በኋላ የሚጠብቀን መሆኑ እንደተጠበቀ ሆኖ፣ ነገር ግን ይሄ ለኢትዮጵያ ሕዝብና መንግስት የዓለም አቀፉ ማህበረሰብ ያለውን አመኔታ በድጋሚ ያረጋገጠበት እለት አድርገን መውሰድ እንችላለን። ባለብዙ ወገን ዲፕሎማሲ የኮንፍረንስ ውሳኔ አሰጣጥ በምንመለከትበት ጊዜ የዓለም አቀፍ ኮንፍረንሶች በተለያዩ ክልሎች በዙር ነው የሚካሄዱት። ስለዚህ አሁን ይሄኛው ያለንበት የራሱን የመልክዓ ምድር ጂኦግራፊካል ግሩፒንግ ነው ብዙ ጊዜ የሚኖረው። በዛ መልኩ ድጋፍ አግኝቶ ብራዚሎች እያደረጉት ነው ያለው። የእኛ ደግሞ አሁን የኮፕ 32 የአፍሪካ ተራ ተብሎ ነበር የተመደበው። ስለዚህ ከአፍሪካ ተራ ደግሞ ኢትዮጵያ ፍላጎቷን ገለጸች። በብቃቷ በከፍተኛ ደረጃ ባለው አመራር ላይ የዓለም አቀፉ ህብረተሰብ እምነት ስላለው በኢትዮጵያ አስተናጋጅነት ሚና ላይ እምነት ስላለው በኢትዮጵያ አረንጓዴ ኢኮኖሚ ግንባታ እምነት ስላለው ለኢትዮጵያ ሰጥቷል ማለት ነው። አሁን በአፍሪካ ቡድን ደረጃ ተጸደቀ በኋላ ከዚህ በኋላ የሚቀረው ነገር የፎርማሊቲ ጉዳይ ብቻ ነው የሚሆነው ማለት ነው። ለምን በቡድኑ ከጸደቀ በኋላ ፕሊነሪው ኦልሬዲ ሰምቶታል በይፋ አጠቃላይ ጉባኤው በይፋ ሰምቶታል። ስለዚህ ዛሬ ምንም አይነት ይህንን የአፍሪካ ቡድንን የሚቃወም ወይም የተለየ አቋም ያንጸባረቀ ሀገር የለም። ስለዚህ የአፍሪካ ቡድን በጋራ የያዘው አቋም በቀጣይ ደግሞ በፎርማሊቲ መልክ እንደሚጸድቅ ይጠበቃል።